እሚሰማሁን ተናገሩ። እሚሰማሁ የአንቺ ድምጽ ነው የሚሰማኝ። የእኔ ልጅ ህመሙ ህመሙ የሚሰማው ህመም ምንድን ነው? እሱማ ኧረ ተይ። ምንም ሆነው የሚያመው እንደው ማታ የመሸ ጊዜ እንደው ወደ ምኝታዬ ስሄድ እንደው ወገቤን ይዞ ወደ ታች ፈጥ ፈጥ ያደርገኛል። እንደው አናቴን ክፍል ያደርገኝ ጊዜ እንደው ኧረ ተይኝ። እንደው ምኑን ብዬሽ ምኑን እናግሬሽ። ዲክመት ስራ ያበዛሉ እንደ የወገቦ ስራ ነው ስራ ያበዛሉ። አረ የቤቱ ስራ እኔ ላይ የሚያደሉ ወይ እንደው እንጀራ ጋግራለሁ፣ ወጥ ሰራለሁ። እንደው ሌላ ምን እሰራለሁ ብለሽ ነው? ይህን ስራ ብለወት ነው። ምናሽ ተናገሩ። መድኃኒት የሚሰማሁን ተናገሩ። እንዲሁ ምኑንም አላወኩትም፣ ልጅ እንዲሁ ጭንቅላት ይሄንም ብርቅስ ያደርገኛል። እንዲሁ ወገቤንም ወደታች ይዞ ክፍል ያደርገኛል። ደሞ ደህና አደርኩህ ብዬሽ ጠዋት ደሞ ተነስቼ ደጅ ልውጣ ያልኩህ ጊዜ እንዲሁ ጉልበት የብርክርክርክርክርክርክ ይሄን ብቻ ነው የሚሰማው። አዎ ምን ነው ምን ነው እንዴት ያለው ጉድ ነው! እናንተዬ እኔ እንደው ያመከሲው ነው ምን ነው? ሸረኛ ነው። መድኃኒት መድኃኒት እንዳይዝልዎት ነው። መድኃኒት እንዳይዝልዎት። መድኃኒት አዎ እ እንደው መድኃኒት እኮ ታዲያ ነገርኩሽ አይደል? በሽታ የኔ ያለውን ነገር ነገርኩሽ እኮ። እሺ፣ እሺ። መድሃኒት አዝልኋለሁ? ሳትመረምሪኝ? እመረምረዋለሁ እኔ እስኪ፣ እስኪ ምስ ያረብያ እይ ልቤ ምትመለቁኝ ነው ልቤ። ልቦት ምን ይሰማታል? ምን ምን እየተሰማት ነው? እያዲያ መሻለሽ አንቺ ነሽ እንጂ ምን ተሰማሽ? እይ እንዲያ አይኔንም በዚህ እንዲያ ወዲያ ያሳብ ነው የሚያደርገኝ። ምግብ ምግብ እጥረትም አለበት። አዎ የምግብ መድኃኒት ምግብ እንድትወስዱ የሚያደርግ መድኃኒት እሰጠዋለሁ። እሺ እሺ። አዎ የራስ ምታትም እሰጠሁታለሁ። ደግሞ የቁርጠት መድኃኒት እሰጠሁታለሁ። ምን ነው ይሄ ሁሉ በሽታ ነው ያለብኝ? አዎ ይሄ ሁሉ ነው ያለብኝ። አዎ ይሄ ወገቡ እንድሞ የሚታሽ የሆነ ቅባት ነገር እሰጥኋለሁ። ቫዝሊን ነገር ቫዝሊን፣ እንደዚያ ነገር ስተኙ ስተኙ ይሹልህ ጀርባህን። ጉድ እንደ አራስ ልጅ ስተኛ አይደለም። የህመሙ ነው የህመሙ ነው። እሺ እሺ። በሳምንት ወይ ይምጡ ደግሞ ይምጡ። ምናሽኝ በሳምንት ተወቀዋል። ይህንን የያዙ የምትወስዱትን እዚህ ላይ ጽፌ ለዋለሁ። ከኔ አሁን በቀን በቀን የምትጠቀሙትን ጽፌ ለዋለሁ እዚህ ላይ። ስንት ይላል? ስንት ይላል? ብሩ፣ ብሩ የመድኃኒቱ ብር ሁለት ሺህ አምስት መቶ ብር። ምን ነው እንጂ ልጅት ከሄን ሁለት ሺህ አምስት መቶ ብር ከየት አመጣለሁ? ሁለት ሺህ አምስት መቶ ብር ቢኖርኝ ሲጀመር ታመም ነበር እንዴ? ይሄ ሁሉ እኮ ህመም ነው። ይሄ ሁሉ ያንተ ህመም ነው። አረ ወዲያ፣ እኔ ራሴ እና ገቢና ያመመኝ እናንተ ደሞ ገፈፋ ነው። ዝም ብላችሁ ደግሞ በሳምንቱ ምነው የወር ገቢ ልታደርጉኝ ነው? እን በሳምንቱ ይምጡ ቸክ እናደርገዋለን። እንደ እናንተ ዝም ብላችሁ ነው ቸክ ምናምን ጥርሴ እያላችሁ እንዴ! ሰው ገፈፋችሁት እኮ ዝም አይደለም የሰጠሁት መድኃኒት

ውጤት ሽጨ መጥቼ እንዴት ሁላ ብርካ ያደሽ እታች ሱቅ ፓናዶሉ ምኑ ሁለ ብር ከምሳ ሶስት ብር የሆነ እያለ አንቺ እንደ ያን ህገ ወጥ ነው። ያ የህገ ወጥ መድሃኒት ነው። እንደዚህ አይነት መድሃኒት አትጠቀሙ ስትባሉ አትሰሙ። ምናል አትጠቀሙ። ያ ህጋዊ ገፈፋ ነው። ይሄ አይደለ እንግዲህ አነው። ይሄንን ያዙ። አረ ወዲያ ተመልሶ ይምጡ። ማነሽ ስንት ነው ሂሳቡ? እንትን እንዴት ነው አወሳሰዱ? እናቴ እሺ፣ የራስ ምታቱ የራስ ምታቱ ጧት አንድ ከምግብ በፊት ከምግብ በፊት ድፍት ልታደርጊኝ፣ ምግብ ሳልበላ ቡና ሳልጠጣ መጀመሪያ ከእኔ ነው። አረዲው አትስደው፣ ካሜራ ሽው ከስቶ ዶክተር ያረጉኝ። የራስ ተከይና ከምግብ በፊት አንኮላ አረዲያ